ሰላም ውድ ተመልካች አድማጮቻችን እንዴት ናችሁ? የአዲስ ቪው ቤተሰቦቻችን ዛሬም እንደተለመደው እንግዲህ በአዲስ መረጃ ብቅ ብለናል። ይህ መረጃ ምንድነው ካላችሁን ደግሞ ወደኋላ መለስ ብለን ማስታወስ ይኖርብናል። ትዝ ይላችኋል፣ የዛሬ ሁለት ወር ሶስት ወር አካባቢ መስከረም ሀያ ስምንት የተፈጠረው ነገር በኢትዮጵያ እጅግ በጣም ልብ የሚሰብርና የሚያሳዝን ጉዳይ ነበረ። ሎዛ ደሳለኝ በደሴ ከተማ ተደፍራ በአሰቃቂ ሁኔታ የተገደለችበት ቀን ነበረ። ዛሬ እነሆ አርባኛ ቀን መታሰቢያዋ ላይ እንገኛለን። በጣም በሚያሳዝንና ልብ በሚነካ ሁኔታ ደግሞ ዛሬ የአስራ ሶስት አመት ሰራተኛ ባሰሪዎቿ ሊያውም በእርጉዝ አሰሪዋ ፊቷን ተተልትላ ተቃጥላ እንዲህ አይነት መረጃ መናገር እጅግ በጣም የሚያም ነገር ነው። እጅግ በጣም ልብ የሚነካ ነገር ነው። ማለት አገራችን ወዴት እየሄደች ነው የሚያስብለው ነገር እጅግ በጣም ጥያቄ ውስጥ የሚገባ ነገር ነው። የዚችን የርብቃን ኬዝ ስንሰማ እንደ ሚዲያም እንደ አዲስ ቪው ምንድን ነው ስናስብ የነበረው እቺም እናት ወልዳ እናት ትሆናለች፣ ወልዳ ልጆች ታሳድጋለች የሚለው ነገር በጣም እያሳሰበን ነበር። ምክንያቱም ምን አይነት ልጅ ነው የምታሳድገው? ምን አይነት ቤተሰብስ ነው የምትፈጥረው? የአስራ ሶስት ዓመት ልጅ ሰራተኛ አድርጎ መቅጠሩ እንደው ይሁን ችግር ላይ ናት ምናምን ብለን በጣም በብዙ መንገድ ለመረዳት ሞክረን ነበር። ፊት መተልተሉ ግን ፍጹም ፍጹም ከሰውኛ ባህሪ የወጣ ነገር ነውና የሚያሳዝነው ደግሞ የሎዛ የአርባኛ ቀን መታሰቢያዋ ቀን መሆኑ ነው። እንደዚህ አይነት ነገሮች ኢትዮጵያ ውስጥ በጣም እየበረከቱ መስማት እየለመድን መጣን ና ኖርማል እየሆነብን ነው። የሎዛን አባት በስልክ ለማግኘት ሞክሬ ነበር ና ያስተላለፉልን መልእክት አሁን ከዚህ ቀጥሎ አስገባላችኋለሁ። እሳቸውም በጥሩ ሁኔታ ላይ አይደሉም፣ እናትየውም በጥሩ ሁኔታ ላይ አይደሉም። መላው ቤተሰቡ በጣም በሀዘን ላይ ነው። ትክክለኛ ፍርድ አልተሰጣቸውም እስካሁን በዛ ላይ ደግሞ የተያዘው ገዳዩም ገና ከሁለት ቀን በፊት ነው። ገና ምንም አይነት ፍርድ አላገኙም እና የኢትዮጵያ ሕዝብ ፍርድ፣ ትክክለኛ ፍርድ እንዲሰጠን ብለው እየተሟጸኑ ነበረ። የዚችንም የርብቃ ጉዳይ እንግዲህ ችላ የዚችንም የርብቃ ጉዳይ እንግዲህ ችላ ሳንል ለትክክለኛ ፍርድ ለትክክለኛ ፍርድ እና ፍትህ እናቀርባለን ብዬ አስባለሁኝ።

ሚዲያ ላይ የተለያዩ ነገሮች እየወጡ ነው። ምናልባት እስካሁን አልተያዘም የሚልም ዜና አለ። አንዳንድ ቻናሎች ሳይ ደግሞ ከተያዘ ሶስት ቀን ሁለት ቀን ሆኖታል የሚላለ የትኛው ነው እውነት? ከተያዘ እንደተባለ ሶስት ቀን እና ምናምን እንደዛ ነው። አራተኛ ቀኑ ሊሆን ይችላል። እሱ ነው እውነቱ እስከ ኢዝግቢቱ ስለተያዘ ገዳይ በ እርግጠኝነት ይዟል፣ መቶ ፐርሰንት ማለት ነው። ምናልባት ተባባሪ አለ፣ እሱን በፍለጋ ላይ ናቸው ያሉት። እስኪ ለኦዲንሳችን ለሚከተለን ሰው ወደኋላ መለስ ብለን እናስታውሰው እና ያንን ጊዜ እንዴት ነበረ የሎዛ ነገር የነበረው ማለት ከትምህርት ቤት ስትወጣ ነው እ ወደኋላ መለስ ብለ አስታውሰን። የሊዛ ጉዳይማ በቃ ስልክ ልታሰራ ልታሰር እና እህቷ ስልክ ላከችላት የህቷን ስልክ የእሷን ስልክ ማለት ነው የትልቅ እህቷን ስልክ ለትንሽ እህቷ ደሴ ደንበኛ ስላለኝ ደሴ በደንብ ይሰራልሻ ምናም ስላት ከከሚሴ ወደ ደሴ ላከችላት። በሰው ስልኩ ያኔ ተቀበለች ደረሳት። ከመሸ ደረሳት። ከሰዓት ነበር ላከቸውና ወደ ሁለት ሰዓት አንድ ሰዓት ተኩል አካባቢ ነው የደረሳት መሰል አምሽቶ ደረሳት ስልኩ እሱ እንግዲህ እንደመነሻ ሊሆን ይችላል። እዛ በኋላ ነው እንግዲህ ስልኩን ካስራ አስርታ እንዲሁ ደግሞ አንድ መሽ ሰላም ነው በሚል አግባብ ደግሞ ስልክ የሚሰራው ልሸኛት ብሎ ትንሽ እንትን አለመሰል ግን የሆነ ጓደኛዋ ጋ ጁስ ምናምን ተጋበዘች። አውርታለች አሉ ለጓደኞቿ። ጓደኛዋ ጋ ነው ሌላ ዝም ብሎ እንዲሁ ብቻ እንደዛ መሸች አሉ። ከዛ በኋላ እንግዲህ ሸኝቻታለሁ ነው የሚለው ያው ልጅ። ከሸኛት በኋላ ነው እንግዲህ ሰዓቱ እየመሸ ስለሄደ ለካ ተከታትለዋት እንዳትቀር ደግሞ የጓደኛዋ ጎረቤቶች ፕሮግራም ስለያዙ እሱን ስጋ ከተፋ ወጥ ለመስራት ትንሽ ቃል ገብታለች መሰለኝ። ተዳፈረች፣ ጨለማውን ሄደች። ዞሮ ዞሮ ያው የሆነው ሆነ እንግዲህ፣ ዞሮ ዞሮ አላመለጠም። ንብረቷን ብሎ ነው ብቻ ግን ገንዘቧን ብሎ ነው የሚባለው። ምናልባት ተጨማሪ ነገር ካለው እሱን አላወኩም ገና። ፖሊሶችም ሀምሳ ሀምሳውን ነው የነገሩን። ብቻ ገዳይ እርግጠኛ ሆነን መቶ ፐርሰንት በሚባል ደረጃ በማያጠራጥር ደረጃ ሲሟንም ስልኳንም ከዛም አልፎ ሂደቱን አክሽኑን፣ ድርጊቱን በሙባ ሳይቶን አምኗል እና አንዳንድ ነገሮችን አጠናክረን ተገቢውን ፍርድ እንዲያገኝ ተመጣጣኝ እንዲፈጠር እንሰራለን እና ምን አሉ እንግዲህ ይሄ ነው የነበረው ነገር መልካም እናቷስ ያለችበት ሁኔታ እንዴት ነው እናቷ አካል ጉዳተኛ ነችና እናቷ በጣም ችግር ውስጥ ናት ያለችው በሚገር ሁኔታ የሊዛ ጉዳይ በጣም አሳሳቢ ነው ምንድን ነው የሆነው ነገር ወደ አሁኑ ይሄን መርዶ ስንሰማ የመጀመሪያ አክሲቱ ራሷን እንሳተች ቆቦ ሆስፒታል ነው ህይወቷን ያተረፋት ያው እንደገና ተመጣች፣ እንደገና ወደ ህሊኗ መመለስ ጀመረች። እናቲቱም እንደዚሁ በየ ሰዓቱ ታቆራርጣለች፣ ወድቃሌ ትነሳለች። እንዲሁ እያልን በቃ ዝሮ ዝሮ እኛ ደም ነው ያለቀስ። ነው ሌላው ማህበረሰብ ግን በሊዛ አልቅሷል። እኛ ደም ነው ደም፣ የኛ ደም ነው። ሌላው ግን እምባ ነው ያለቀሰው። ሁሉም አዝኗል። ማንም ሚዲያ ተባብሮናል። ብቻ ግን እንግዲህ ዝሮ ዝሮ ከባድ ነው አሁን አሁን ደርሰናል። ዝሮ ዝሮኛ አሁን በተወሰነ መጠን የመረጋጋት ነገር ነው ያለ ነው። ለምን ልጅቱን ያጠፋው ሰው በዚህ በቁጥጥር ስር መዋሉ ትንሽ ልጅቱን ባናገኛትም፣ ትንሽ አሁን የመረጋጋት ነገር ሞት ተፈጥሮ ነው ወደሚለውም እየተቃረብን ነው። ግን ዝሮ ዝሮ ልጅቱ በጣም መቼም እንዲህ ስለሆነች ሳይሆን ሩህሩህ እና ጨዋ ነው የነበረችው። ይኸው ለሰውም ብላ ነው መስዋዕትነት የከፈለችው። ሶስት ሰዓት ግዴታ እነሱን ስጋ አካትፋለሁ በቃ ለጎረቤት ለጓደኛ አመቻለሁ ስትል ነው ዋጋ የከፈለችው እንጂ እንደሌላ ራሱ እንደሚወድ ሰው ቢሆን ኑሮ በዛ ሰዓት እኔ እንቀሳቀስ ሰው የለም። ስልኳን ነው አንድ ችግር ይፈጠር ደውዬ እናገራለሁ። ሆኖ ስልኩ ባያደናትም ተናግራለች። ሁለት ሰዎች መጡብኝ ብላለች። ሁለት ሆነው እንዳጠፏት ያሁን እየተረጋገጠ ነው። ስጋና ያቀርባለሁ ምክንያቱም አብዛኛው ብዙ ነገር አድርጓል። በዚህ ስቲል እያደረገም ነው ያለው። በቃ ከጎናችን ናቸው ያላችሁት እና ምስጋና አቀርባለሁ። እንዲሁም የጸጥታ አካሉ ይሄ ደሴ ፖሊስ ኮሚሽን፣ ኮሚሽነሮቹ አጠቃላይ እንቅልፍ አጥተው ነው የሰሩት። እንትምን ስራውን ሰርተው ከግብ አይ፣ መልካም እንግዲህ እኛም እናስተላልፋለን መልእክታችሁን። እንደው ለኢትዮጵያ ማስተላለፍ የምንፈልገው መልእክት ካለ መልእክት ማስተላልፈው ነገር በመጀመሪያ ደረጃ ለኢትዮጵያ ህዝብ እንደገና ልጃችን በጣም ያንገበገበን ስለሆነ ራሳችን እንረጋጋበት እንደ ስሙ ያው መሆን አለበት። አንዳንድ ነገር እንሞክርን ለማ ኢትዮጵያ ማህበረሰብ በስሙ አንድ ነገር ቢያደርግልን የበጎ አድራጎት መካከል ተቢዘጋ ቢቋቋም ና የሚለው ነገር ሁሉ ተመካከር ነው። ያው እንግዲህ ዝሮዝሮ እያሰብን ነው። እግዚአብሔር የሚያሳካውና የሚፈጽመው ከሆነ ተፈጽሞ ና ያለን አለበለዚያ ደግሞ ይሞከራል። ካልተሳካ ይቀራል በሚል አግባብ ነው ያለ ነው። አሁን የአርባ ቀን የምታሰቢው አሁን ዛሬ እንትን ብለና ነው። ያው አቅማችንን ያው ፍሪዳ የለም ግን እንዲሁ ባለው በምንችለው መጠን ዶግማ በሚለውና ሊንድ ሲባል አይ አይደለም ማለች እሷ በቃ ለጊዜ እንደዚህ ብዬ ታግለን እንዲህ ማለት ብቻ እንደምንም ብለን ታግለን ማህበረሰቡን ከጎናችን ስለሆነ ያልጠበቀውን ነገር የአርባ ቀን መታሰቢያዋን ያው አስኬር ነው እንጂ በጣም በጭንቅ ውስጥ ነው ያለ ነው። በጣም ከባድ ነው። እንዲ ነው አይባልም። ዛሬ እንኳን ለመምህር እና ባንደ ደመወዝ ነው ብለን የምንተዳደረው ሌላ ምሰሞ ደሞዝም ብሎ ከባድ ነው በቃ የታወቀ እኮ ነው። በጣም ከባድ ነው ህይወት በጣም እና ያው ሲሳይ ጋር አወራን። ምናልባት ሳድግ ፈተና ነው ከባድ ነው ከባድ ነው በጣም ህይወታችን ከባድ ነው እና ስናሳድግ ያው ያውቃል ሲሳይ አሁን ያውቃል። እና ያው እንጨት እየሸጥን እንደ እየታገልን አሁን ይኸውና እዚህ ስንደርስ ትልቋም ስራ ስትይዝችም ስትቃረብ። እንዳይ ነገር መጣና ቤት አሁን የአርባ ቀን መታሰቢያውን ለመከወን ትንሽ ተግራ ገብቶኝና ተወሳስቦብኝ ነበረ። ምክንያቱም ሞራል ሳትስፋክሽን አለው መሰለኝ። እንደ ይሄ አሁን በተለይ በእናትህ በኩል እኔ ስለተማሩኝ ተወሰነ ነገር እንትኑን ይሄን እሴቱን እንትን ልልህ ፈለግኩና አቅሜ ስለ ካላስቸገርኩ፣ ያላችሁበትን ሁኔታ በደንብ ብታስረዳኝ፣ ከኢትዮጵያ ህብረተሰብ ሰብ ምን እንደምትፈልግ ብትነግረኝ አዎ አሁን እሱ እንግዲህ ያው የታወቀ ጉዳይ ነው። መምህር ላይ ስልኳን ነው መረጃ ሰጣለሁ በስልኬ ማንም የሚነካኝ በሚለው አግባብ ሊሆን ይችላል ብዬ ገምታለሁ። እንግዲህ ዝሮ ዝሮ የሆነው ይሄ ነው። መልካም። አንተ ተለሉ ዛ ምኗል እኔ የወላጅ አባቷ አንድ ቪዲዮ ወጥቶ እያየሁኝ ነበር። ምናልባት አንተና እናቷ ቀርጻቸው የለቀቃችሁት በጣም ባዶ ቤት ውስጥ ነው፣ እና በጣም በችግር ላይ እንዳላችሁ ነው። ስልኳን ነው አንድ ችግር ይፈጠር ደውዬ እየናገራለ ሆኖ ስልኩ ባያደናትም ተናግራለች። ሁለት ሰዎች መጡብኝ ብላለች። ሁለት ሆነው እንዳጠፏት ያው እየተረጋገጠ ነው። እንዲፈጠር እንሰራለን። እና ምን አሉ እንግዲህ ይህ ነው የነበረው ነገር። መልካም እናቷስ ያለችበት ሁኔታ እንዴት ነው? እናቷ አካል ጉዳተኛ ነችና እናቷ በጣም ችግር ውስጥ ናት ያለችው። በሚገርም ሁኔታ የሊዛ ጉዳይ በጣም አሳሳቢ ነው። ምንድን ነው የሆነው ነገር? ወዲያውኑ ይህን መርዶ ስንሰማ የመጀመሪያ አክሲቱ ራሷን ሳተች። ቆቦ ሆስፒታል ነው ህይወቷን ያተረፏት። ያው እንደገና ተመጣች፣ እንደገና ወደ ህሊኗ መመለስ ጀመረች። እናቲቱም እንደዚሁ አበየ ሰዓቱ ታቆራርጣለች ወድቃሌ ትነሳለች፣ የተነሳለች እንዲህ እያልን በቃ ዝሮ ዝሮ እኛ ደም ነው ያለቀስ ነው። ሌላው ማህበረሰብ ግን በሊዛ አልቅሷል። እኛ ደም ነው ደም፣ የእኛ ደም ነው። ሌላው ግን እምባ ነው ያለቀሰ። ሁሉም አዝኗል። ማንም ሚዲያ ተባብሮናል። ብቻ ግን እንግዲህ ዝሮ ዝሮ ከባድ ነው። አሁን አሁን ደርሰናል። ዝሮ ዝሮ እኛ አሁን በተወሰነ መጠን የመረጋጋት ነገር ነው ያለ ነው። ለምን ልጅትን ያጠፋው ሰው በዚህ በግ ቁጥር ስር መዋሉ ትንሽ ልጅትን ባናገኛትም ትንሽ አሁን የመረጋጋት ነገር ሞት ተፈጥሮ ነው ወደሚለውም እየተቃረብን ነው። ግን ዝሮ ዝሮ ልጅቱ በጣም እችም እንዲህ ስለሆነች ሳይሆን ሩህ ና ጨዋ ነው የነበረችው። ለሰውም ብላ ነው መስዋትነት የከፈለችው። ሶስት ሰአት ግዴታ እነሱን ስጋ አካትፋለሁን በቃ ለጎረቤት ለጓደኛ አመቻለሁ ስትል ነው ዋጋ የከፈለችው እንጂ እንደ ሌላ ራሱ እንደሚወድ ሰው ቢሆን ኑሮ በዛ ሰዓት እኔ እንቀሳቀስ ሰው የለም። ሄሎ፣ ሰላም፣ እንዴት ነህ? ሰላም አማን ነው። አሎ፣ እግዚአብሔር ይመስገን። ቤተልሄም ነኝ። አንቺነት ነግሮ ነበረ። አዎ አዎ፣ እኔ ነኝ። አዎ እኔ ነኝ። እሺ፣ ሰላም ነው አለን። እግዚአብሔር ይመስገን። እሺ ያለውን ሁኔታ እንድታስረዳኝ ነበረ። አሁን ምን አይነት ሁኔታ ላይ እንዳላችሁ? ያው ምን ያለንበት ሁኔታ አሁን ዛሬ በአርባ ቀን እምታሰበው አለ እሱን ነገር ነው እያካሄድን ያለነው። ሌላው ነገር እንኳን ምን እንትኑ ያው የሆነውን ነገር በሚዲያ ማጅም ታይ ወይ ብትሰሚ ስለምትችይ የሆነው ነገር ነው ያለው። አዲስ ነገር የለም። ሚዲያ ላይ የተለያዩ ነገሮች እየወጡ ነው። ምናልባት እስካሁን አልተያዘም የሚልም ዜና አለ አንዳንድ ቻናሎች ላይ ሳይ ደግሞ ከተያዘ ሶስት ቀን ሁለት ቀን ሆኖታል የሚል አለ። የትኛው ነው እውነት? ከተያዘ እንደተባለ ሶስት ቀንና ምናምን እንደዛ ነው አራተኛ ቀኑ ሊሆን ይችላል። እሱ ነው እውነቱ እስከ ኢዝግቢቱ ስለተያዘ ገዳይ በ እርግጠኝነት ተይዟል፣ መቶ ፐርሰንት ማለት ነው። ምናልባት ተባባሪ አለ እሱን በፍለጋ ላይ ናቸው ያሉት። እስቲ ለኦዲንሳችን ለሚስከተለን ሰው ወደ ኋላ መለስ ብለን እናስታውሰው እና ያንን ጊዜ እንዴት ነበረ የሎዛ ነገር የነበረው? ማለት ከትምህርት ቤት ስትወጣ ነው እ ወደ ኋላ መለስ ብለ አስታውሰን። የሊዛ ጉዳይማ በቃ ስልክ ልታሰራ ልታሰራ እህቷ ስልክ ላከችላት። የህቷን ስልክ የህቷን ስልክ ማለት ነው የትልቅ እህቷን ስልክ ለትንሽ እህቷ ደሴ ደንበኛ ስላለኝ ደሴ በደንብ ይሰራልሻ ምናምን ስላት ከከይ ሚስል ወደ ደሴ ላከችላት። በሰው ስልኩ ያኔ ተቀበለች ደረሳት። ከመሸ ደረሳት። ከሰዓት ነበር ላከቸው ና ወደ ሁለት ሰአት አንድ ሰአት ተኩል አካባቢ ነው የደረሳት መሰል። አምሽቶ ደረሳት ስልኩ እሱ እንግዲህ እንደመነሻ ሊሆን ይችላል። እዛ በኋላ ነው እንግዲህ ስልኩን ካስራ አስርታ እንዲሁ ደግሞ አንድ መሽ ሰላም ነው በሚል አግባብ ደግሞ ስልክ የሚሰራው ልሸኛት ብሎ ትንሽ እንትን አለመሰል። ግን የሆነ ጓደኛዋ ጋ ጁስ ምናምን ተዘባበዘች አውርታለች አሉ ለጓደኞቿ ጓደኛዋ ጋ ነው ሌላ ዝም ብሎ እንዲሁ ብቻ እንደዛ መሸች አሉ። ከዛ በኋላ እንግዲህ ሸኝቻታለሁ ነው የሚለው ያው ልጅ። ከሸኛት በኋላ ነው እንግዲህ ሰዓቱ እየመሸ ስለሄደ ለካ ተከታትለዋታ እንዳትቀር ደግሞ የጓደኛዋ ጎረቤቶች ፕሮግራም ስለያዙ እሱን ስጋ ከተፋ ወጥ ለመስራት ትንሽ ቃል ገብታለች መሰለኝ። ተዳፈረ ጨለማውን ሄደች። ዞሮ ዞሮ ያው የሆነው ከሆነ እንግዲህ ዞሮ ዞሮ አላመለጠም። ንብረቷን ብሎ ነው ብቻ ግን ገንዘቧን ብሎ ነው የሚባለው ምናልባት ተጨማሪ ነገር ካለው እሱ አላወኩም ገና። ፖሊሶችም ሀምሳ ሀምሳውን ነው የነገሩን። ብቻ ገዳይ እርግጠኛ ሁነን መቶ ፐርሰንት በሚባል ደረጃ በማያጠራጥር ደረጃ ሲሟንም ስልኳንም ከዛም አልፎ ሂደቱን፣ አክሽኑን፣ ድርጊቱን በሙሉ ሳይቶን አምኗል እና አንዳንድ ነገሮችን አጠናክረን ተገቢውን ፍርድ እንዲያገኝ ተመጣጣኝ ፍርድ ውድ አዲስ ቪው ቤተሰቦቻችን እንግዲህ ከአቶ ደሳሌኝ ጋር የነበረን ቆይታ ይህንን ይመስል ነበረ። እንዳዳመጣችሁት ነው። ቤተሰቦቻ ቤተሰቦቿ እጅግ በጣም በችግር ላይ ነው ያሉት። እናትየው በጣም በጣም እኔ የተለያዩ ቪዲዮዎች ልከውልኝ ነበር ና ሳያት እጅግ በጣም በሚያሳዝን ሁኔታ ላይ ነው ያለችው ና ሁላችሁን በጸሎታችሁ አስቧት። የሁለቱ እህቶቻችን እንግዲህ ፍትህ በኛ እጅ ነው፣ እንጩላቸው፣ አብረናቸው እንቁም። እያዳመጣችሁን ስለነበረ እጅግ በጣም እናመሰግናለን። እንግዲህ ጠቃሚ መረጃን አግኝታችኋል ብለን እናስባለን። ያላችሁን ኮሜንት፣ አስተያየት በኮሜንት መስጫው ሳጥን ላይ ያስቀምጡልን። በድጋሚ አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ እንደዚህ እንደዚህ አይነት አዳዲስ መረጃዎች እንዲደርሳችሁ ደግሞ የደውል ምልክቷን መጫናችሁን አዘንጉ። መልካም ጊዜ መልካም ቆይታ።